ኢትዮጵያ የሰው ልጅ መገኛ ከመሆኗን በተጨማሪ የሥነ ሕይወት መነሻ መሆኗንና ተፈጥሮ በለገሷትና በታሪክ ሕያው ሆነው በቆዩ ቅርሶች ምስክር ሆነው ሀብቶቿን ለዓለም እያሳየች ትገኛለች። በዚህም የሚዳሰሱና የማይዳሰሱ ቅርሶች በዓለም አቀፍ ደረጃ በማስመዝገብ ቀዳሚ ከሚባሉ ሀገራት ተርታ ትሰለፋለች። ይሁን እንጂ ቅርሶችን በአግባቡ በማስተዋወቅና ከዘርፉ ተጠቃሚ ለመሆን ብዙም ሳይሰራበት ቆይቷል። ባለፉት ዓመታት ግን በኢትዮጵያ ቅርስ ባለሥልጣን ለዘርፉ ልዩ ትኩረት በመ ለመስጠት እየተሰራ ይገኛል። በቅርብ ጊዜ ምድረ ቀደምት የሚያሰኙንን ነገሮች አውጥተናቸዋል ወይ የሚል ጥያቄ አነስተን ሉሲ ሰላም፣ አርዲ ብቻ ማለት ሳይሆን ሌሎችንም ቅሪተ አካሎች አሉ ኢትዮጵያን ያለምንም ጥያቄ ምድረ ቀደምት የሚያደርጓት ማለት ነው። እነሱን ብዙ ጊዜ እንዲነገርላቸው በጉባኤ በምርምር ቅርብ ጊዜ ደግሞ የሚከፈት እንግዲህ ኦንላይን የሆነ የፐብሊኬሽን እና ሌላም እንትናለ ሶፍትዌር በዛም ይጫናሉ። ከዛ በተጨማሪ እንግዲህ ዛሬ ምሽት ላይ ደግሞ የሚከፈት ቋሚ አውደ ርዕይ ያለ የፓሊዮንቶሎጂ ሴክሽን ማለት ነው፣ በአዲስ መልክ የተደራጀ እዛ ላይ እንግዲህ ኢትዮጵያ የሰው ልጅ መገኛ ምድረ ቀደምት ብቻ ሳይሆን በስነ ህይወት ታሪክም በጣም ቀደምት መሆኗን የሚያሳዩ ኦልሞስት ወደ 120 ሚሊዮን 160 ሚሊዮን እድሜ ያላቸው ቅሪታ አካሎች በጣም የማይገኙ በተለይ ይሄ የአእዋፍ እንቁላሎች ፎሲላይዝድ የሆኑ እነሱ ተጨምረውበት ከምርምር ጉባኤው ጎን ለጎን ይሄ ኤግዚቢሽን ይከፈታል። የባለስልጣኑ መረጃ እንደሚያመለክተው ኢትዮጵያ የባለብዙ ያልተነገረላቸው የሚዳሰሱና የማይዳሰሱ ቅርሶች ባለቤት ነች። ኢትዮጵያ ካላት ዘርፈ ብዙ ቅርሶች አንጻር ለዓለም ካበረከተቻቸው ቅርሶች ልክ ያላት ተጠቃሚነት ጋር ሲወዳደር አሁንም ብዙ ስራዎች መስራት ይቀራታል። ታዲያ ይህንን እውነታ ለመቀየር እና ቅርሶቹ ስለ ኢትዮጵያና ኢትዮጵያውያን ስልጣኔ እንዲናገሩ ብዙ ሊሰራ ይገባል። ተለያዩ የምርምር ተቋማት ጋር ያለን ግንኙነት እያሰፋን እያሰፋን መሄድ ነው ኦልሞስት በአሁኑ ሰዓት ከሁለት መቶ በላይ የጥና የምርምር ፕሮጀክቶች አሉ ከዛ ውጪ በአፍሪካ ውስጥ በሰው ልጅ አመጣት ታሪክ በተለይ በፓሊዮንቶሎጂ ቀዳሚውን ስፍራ ይዘናል በዩኔስኮ ደግሞ በተመዘገቡ ቅርሶች የቀዳሚ ስፍራችንን ማስነጠቅ አንፈልግም ቅርሶች በተለያዩ መንገዶች የቱሪዝም መስህብ ይሆናሉ። ከእነዚህ መካከል ግኝቶች ለእይታ በክተው አንድም ለቱሪዝም መስህብ ሲሆኑ፣ በሌላ በኩል ደግሞ ለዓለም የጥናትና ምርምር ግብዓት ይሆናሉ። ከዚህ በሚገኘው ገቢ ኢኮኖሚያዊ ጠቀሜታውን ለማሳደግ ባለስልጣኑና ቱሪዝም ሚኒስቴር ከሚመለከታቸው ሌሎች ተቋማት ጋር በጋራ እየሰሩ ነው። ሀገሪቷ በተለያዩ የቅርስ ዘርፎች የቅርስ ሀብቶች አሏት። እነዚህ ቅርሶች ከዚህ ቀደም በእደ ጥበባት በሙዚየም እንደዚሁም ደግሞ መካነ የቅርስ ስፍራዎችን በማልማት እንዲጎበኝ በማድረግ ነበር። አሁን ላይ በዋነኝነት ትኩረት እየሰጠንና እያበረታታን የምንገኘው ምንድን ነው? በቅርስ ምርምር ዘርፍ ጋር ተያይዞ የሚመጡ የቱሪስቶችን ነው። ስለዚህ ቅርሶችን ለማጥናት ምርምር ለማካሄድ ጋር ተያይዞ የሚመጡ የጥናትና ምርምር ከተለያዩ አለማት የጥናትና ምርምር ቡድኖች ጋር ተያይዞ የሚገኙ የቱሪዝም ዘርፍና ቱሪዝሙን የበለጠ የሚያነቃቁ ናቸው። ከ2023 ጀምሮ የኢትዮጵያ ቅርስ ባለስልጣን የጥናትና ምርምር ማዕከል አቋቁሞ እየሰራ ይገኛል። ይህ ስራ የጥናትና ምርምር ስራውን ወደፊት የሚያራምድ ብቻ ሳይሆን የሀገራችንን ኢኮኖሚ በማሳደግ ረገድም ትልቅ ሚና ይኖረዋል። ዛሬ በዚህ ዘርፍ ጥናትና ምርምር የሚያደርጉ ወጣት ተመራማሪዎችን በማየታችን ኩራት ይሰማናል። እነዚህ ወጣቶች ለኪነ ጥበብ፣ ለስነ ጽሁፍና ለጥንታዊ ቅርሶች ጥናት እድገት ብዙ አበርክቶ ያደርጋሉ። ይህ ደግሞ በኢትዮጵያውያንና ባዓለም አቀፍ ተመራ ተመራማሪዎች አማካኝነት ሳይንሳዊ ምርምሮች እንዲኖሩ ያደርጋል። ምርምር ለቅርስ ጥበቃና ልማት በሚል መርህ ቃል ሁለተኛው የኢትዮጵያ ቅርስ ምርምር ጉባኤ እየተካሄደ ሲሆን በጉባኤው ላይ በኢትዮጵያ ጥንታዊ ስልጣኔና ቅርሶች ላይ ምርምር የሚያደርጉ ተቋማትና ባለሙያዎች እንዲሁም ከተለያዩ የዓለም ሀገራት የተውጣጡ ባለሙያዎች እየተሳተፉ ነው።